የዛሬ ሁለት አምስት ሶስት አመት ይዝ ነበር። እንደገና አንድ አመታችን አይደለ? ዛሬ ግን በፍቅረኝነት አንድ አመታችን ሆኗል። ይህም ጊዜ ትናንት ያለፈ ማንነት ያለፈ ታሪክ ነበረ። አሁን ላይ ይህን ነገር ላስወዳሽ የምችልበት ጊዜ ላይ አደለ። ጊዜው ልክ ሲሆን ዛሬ ደግሞ እጅግ በጣም

ደናናቹ፣ ይህን ስፋ ያው ደስ የሚል ሁኔታ ነው ስላለንኩኝ ነው ሰው ያሉት ነገሮች ምናምን ነገር ያው ሁሉም ነገር ሚዲያ ላይ አይወጣም እና በእያንዳንዱ ነገር ላይ ሚዲያ ላይ ወንቶ ጭቅጭቅ ናምናምን ነገሩ ትንሽ ይሰለቻል። እንደኔ የሚያሰለች ነገር ነው ነውየለው ማስበው እና አሁን ግን በቃ በደንብ ተረጋግቼ ነው ወደ እናንተ የመጣው ማለት ብዙ ጊዜ ፈጣን ነብዬ ውስናለውኝ ና እስቲ ከእናንተ ጋር አንዳንዴ ውሳኔዎችንም ለመውሰድ መሄድ ያለብኝ ርቀት እስቲ ከእናንተ ጋር ደግሞ ይሻላል በሚለው ነው እና ሰሞኑን ከአኑ ጋር ትንሽ ጥሩ አይደለም ማለት፣ ጥሩ ለመሆኑ እየሞከርኩ ነው፣ ጥሩ ለመሆኑ እየሞከርኩ ነው። እንደኔ ግን መሰልቸት ይሆን ወይ ደግሞ አልገባኝም ማለት ሁኔታዎቹ ምናምን ነገር የሰሙ ነገሮች ምናምን ነገር ጭራሽ የገቡኝ ነገሮች አይደሉም፣ እና እንዴት ብዬ ላስረዳችሁ? ስልክ ሀያ አራት ሰዓት ስልክ ነው የሚያወራው። ሰዋር ነው ምናምን ነገር ወሬ ይቀይርብኛል። ከኔ ጋር ብዙ መቀመጥ አይፈልግም። አሁን ላይ ሆነ ቀትን የሚሄድበት ቦታ ላይ ምናምን ነገር እሺ ዛሬ ያብረና ስ አታስጨንቂ ንክያ ምናምን ነገር እያለኝ ወይ ወይኔ፣ በጣም እያስጨነኩት ይሆን ያንንም ፕራንክ ሳይሆን ምናምን ነገር ወጣትነቱን እየተጋፈሁትን ይሁን አላውቅም። ምን እያደረግኩ እንዳለው ግን እስቲ ይሁን ምናምን ነገር ብዬ ሳይ ደግሞ በእርግጥ ማድረግ ማልፈልገውን ነገር ነው ያደረግኩት። ስልኩን ፈትሽው ነበረ ምናምን ነገር እና ያየሁት ነገር ደግሞ ደስ አይልም እያወራ ያለው ሰው ጋር ደስ አይልም። ከዛ በኋላ ደግሞ ዋሌት ውስጥ ያገኘሁት ደግሞ የድሮ ፍቅረኛውን ፎቶ ነው። እንዴት አድርጌ እንደማሳያቸው አላውቅም ግን የድሮ ፍቅረኛውን ፎቶ አኑ መቼም ይዜ እያለ ጠቁታላችሁ። የድሮ ፍቅረኛውን ፎቶ በዋሌቱ ይዞ እየዞረ ነው እና አስፈራኝ። አላውቅም ሁኔታዎቹ ምናምን ነገር የሰሙን የባሪው ለወጠ ምናምን ነገር ታውቃላችሁ። አኑን ወዷአለ፣ በጣም የማፈቅረው ግን ደግሞ ከሰለቸሁት ወይ ደግሞ ለሌላ ሰው ሌላ ስሜት ከተቀሰቀሰበት ወይ ደግሞ የሆነ ነገር ከተፈጠረ እኔ በግድ ሊይዘው አልፈልግም። ሁሉን ነገር ደግሞ ቁጭ ብለን ብናወራበት አሪፍ ነው ብዬ አስባለሁ። እና ብዙ ነገሮች እየተሸፋፈኑ ምን እያሉ ሄደዋልና በደንብ ላወራው ስለምፈልግ ዛሬ ብዙ ቢጣችዋለኝ። እንግዲህ ከመጣ በኋላ ቀጥልላችሁ። ሆነ ላባችሁ ነው እንግዲህ በርተን ክፋር ክፈችለት ብያት ነው ስለጣ ደግሞ በደንብ

በስልክ ጉዳይ ምናምን ነገር እያወራሽ ነበር እና ቀራሴ፣ የስራ ስልኮች ምናምን ነገር ማቋረጥ ስለማልችል ነው። እሺ፣ አንቺም ደግሞ በጣም ተጨናሽ ስታወኝ ስለነበር ግድ ማንሳት ስለነበረብኝ ማውራት ስለነበረብኝ ስልኩን ፈልግ ሶሪ እና ጣንለመርር አንቺ እኔ ለማግኘት የሰዓት ገደብ የለብሽም። አንቺ እኔ ጋር ለመደወል የጊዜ ገደብ የለብሽም። ሁኔታ አያስፈልግሽም። በማንኛውም ሰዓት እኔ ጋር መምጣት፣ በማንኛውም ሰዓት እኔ ማግኘት፣ በማንኛውም ሰዓት እኔ ማውራት ትችላለሽ። አስጨነቁ አላስጨነቁም ይሄ ለሁለተኛ ሰው አንቺ ማለት አሌለሽ ግን፣ አንዳንድ ነገሮችን ማለት የስራ ስልክ ሲሆን ወይም ደግሞ በስራ ጉዳይ ቢዚ ሲሆን፣ እነዚህ ነገሮች መረዳትን ሊኖርብሽ ይገባል። ሁሉንም ነገር ደግሞ እያንዳንዱን ነገር አስረድቼው ለዚህ ነገር ነው እንደዚህ ለዚህ ነገር ነው እንደዚህ ብዬ አልችለው እና አንዳንድ ነገሮች በራስሽ ጊዜ ሊገቡሽ የሚገቡ ነገሮች አሉ። ስልክ ካላነሳሁልሽ በቃ የሆነ ቢዚ ያደረገኝ ነገር አለ ሳይሆን እደውልልሻለሁ። ስራ ላይ በጣም ቢዚ ሆኜ አጠገብሽ ቁጭ ብዬ ከተደወልልኝ ተነስቼ ሲሄድ በቃ አንቺ ፊት፣ ያው አንዳንዴ በስራ አጋጣሚ ምናምን ነገር ብድር ያስፈልጋል ተበዳድሬ ምናምን ነገር ልሰራ እና አንቺ እንዳትጨነቅ ማስቤ ሊሆን ይችላል። በአንቺ ፊት ምናምን ነገር አላወራቸው ነገሮች ይኖራሉ። ሰሞኑን ነበረች ጋር አብረን ቁጭ ብለን ምሳ ስንበላ

በጣም ወዲሽ ሁሌ ደስተኛ ሰው በጣም ይቀርታ ነው። አንድ ነገር በእርግጥ የሴት ጓደኛ ምናምን ነገር ስለሌለኝ ብዙ ጊዜ ከአንተ ጋር ላሳልፍ እችላለሁ። ብዙ ጓደኞች ስለሌሉኝ አንቺን ጥዬ አንቺ የሌለሽበት ቦታ ጓደኞች የሚያሰለች ባህሪ ካለኝ አሁን ካለኝ ትናንትም ከነበረኝ ወደፊትም ከሚኖረኝ ነገር በላጩ ነገር አንቺ ነሽ። ከምንም ነገር እሳት ነበር በእኔ ነው እሳት ለብሰሽ እሳት ምን ተከስቶ ምን ተፈጠረ? እኔ ነገር ለምን ተማርንሽ? ስለማምንሽ፣ ስለማፈቅርሽ አይደለ? ከምንም ነገር ያ በተለይ ደግሞ ያኔ ከተፈጠረው ነገር ከተውፋ ጋር ከተለያዩ ነገሮች ጋር ከተፈጠረው ነገር ጀርባ በጣም ትክክል እንዳልሆንኩ ስለሚሰማኝ መቶ ፐርሰንት ነው ማምንሽ። ምንም ነገር ቢፈጠር አይፈጠርም ብዬ ነው የማስበው። ሰላም ነኝ፣ በጣም ባንቺ ደስተኛ ነው። ተረጋግቼ ቢኖርኩ እና እባክሽ ምንድነ

እንደገና እናውጣችን አለ አይደል? ዛሬ ግን በፍቅረኝነት አንዳመታችሁ ነው አይደል? ይሄም ጊዜ ትናንት፣ ያለፈ ማንነት፣ ያለፈ ታሪክ ነበረ። አሁን ለምን አሁን ላይ ይህን ነገር ላስወዳሽ የምችልበት ጊዜ ላይ አይደል? ጊዜው ልክ ሲሆን ለእና ተዋውቀና ዛሬ ደግሞ እጅ በጣም የምንፋቀር ፍቅረኞች ነን። ጊዜ ሂደት ነበር። ይሄንን ነገር ለአንቺ ለማስወዳት የጊዜ ሂደት ይፈልጋል።

እየጠየቁ ያሉት ነው። አንድ ነው። እኔ እንደዚህ አስረድቼሽ ሁሉ ነገር የምችለው እሱ እያሳሰበኝ ነው። የተረድኩት ነገር ለምሳሌ ሻይ ልጠጣ ልሄድ ነው ሳትይኝ ሄደሽ ጠጥተሽ መጠሽ ስለዚህ እንዲህ ነው ብዬሽ ጋር አስረዳሽ የምችለው ነገር ላይ አይደለም። ግን የራስ የሆነ ችግር አለብኝ፣ ተጨማሪ ችግር አለብኝ፣ ተጨማሪ አንቺም ችግር ውስጥ ወይም ደግሞ እኩል እንድትጨነቂ አልፈልግም። ግን አሁን ላይ እንዲህ ነው ብዬሽ ጋር አስረዳሽ የምችልበት እንደዚህ ዓይነት ሥራ ነገሮች ላይ ኪያ

ኦኬ የሰው ልጅ እንደነሳሳለ ስለዚህ፣ አንቺ እኔ ከተበለ ይችላልሽ ማለት ነው። እንደዚህ እያሰብኩ መቀመጣለብኝ ማለት ነው ወይስ ኪያ ከዚህ በኋላ በህይወት ዘመኔ ተመልሳ እማትሄድ ወይም ደግሞ እማላጣት ፈጽሞ ቆሻሻ ነገር ልታስብ ትችላለች። ይችላልሽ ብዬ እማላስብ ብዬ ልቤን ድምድን አድርጌው የሥራ ሳንታይ ሥራ ከጓደኞች ጋር ነው ወንበት ሰዓት ላይ ከጓደኞቼ ከጓደኞች ጋር ነው ትሆኝበት ሰዓት ላይ ከጓደኞች ጋር ነው ትሆኛለች ብዬ ልቤን እርግጥ አድርጌ የተቀመጥኩት ነገር ስትመጣ ማለት ነው ድጋሚ እንደዚህ ነገሮች ልትገቢ ትቻለሽ ብዬ መጠራጠር አለብኝ። አንቺ ነገር ጥያቄ

ትናንት የነበረው ነገር ይህ አይገናኝም ከፍቅር ጋር። በምንምንበት አበዋላችን እያንዳንዱ ነገር በሰላም ምናገኛቸው ሰዎች ሁኔታዎች እንደዛ ይገለባበጣሉ። እንደሚገርመኝ ነገር ትናንትና በፈገግታው ሚ ያወራሁሽ ነገር ዛሬ ደግሞ የሆነ ነገር አስቸግሮኝ ልመጣ እችላለሁ። ካንቺ ጋር ብቻ ነው አይደለም፣ ሙሉ ብዙ የሥራ ሰዎች ይኖሩብኛል። ብዙ አይነት አጋጣሚ ይኖርብኛል። ደውል

የሁሉ አጋተሰጣጠን የሁሉ ለሞት የሚያበቃን መስዋጥነት ተከፋፍለን እዚህ ከደረስን በኋላ እኔምናችን መሰለቻቸት ወይም ደግሞ በነገሮች መቀየር የምንችል አይነት ሰዎች ማለት ነው። እንዴት ሁሉን ነገር አሳይሻለው ሁሉን ነገር እንዴት አሳይሻለሁ

ሁሉም ነገር ጊዜ አለው። አንቺ ፊት፣ አንቺ ላይ፣ በዛ ላይ እንደዚህ እየጮኩ ሳወራሽ ራሱ የሚሰማኝን ስብረት ነው የሚዋጋው። አንቺ ቀና ብያ አፍጥጬ ላይሽ ራሱ መሳሳለሽን ሰው። በዚህ አይነት ሁኔታ እንደዚህ እየጮኩ ካወራውሽ ችግር ውስጥ ነኝ ማለት ነው። ችግር ውስጥ ካልሆንክ ደግሞ ሰላሳ ደቂቃና አርባ ደቂቃ የምታወራትን ሴት ምን ብለን

ከሱ ጋር የተነሳችው ፎቶ ዋሌት ውስጥ አደረገ። እሱ ል ቆብሎት ቀን በቀን ያወራል። ባለፈው በጣም ያፈርኩት ገብሬ እኔ ነስቆሞ። ከዛ በኋላ ደግሞ እነቱ እየባሉበት ምሳሌ በላ ቁጭ ባልበት ስልክ ያወራል። ሀያ አራት ሰዓት ማለት ይቻላል የሚያወራት። እሺ ከዚህ በላይ ምን ላድርግ? መጠየቅ ነው ያለብኝ። ጠየቅኩትኝ ከእሱ ጋር አሁንም ነገር ማድረግ ስለማልፈልግ ነው ዋሌት ውስጥ የሚገባት። የራሱ ብራዎች ስላለኛል ስላገኘበት ነው እንደዚህ የሆነ ለምን እንደዚህ እንደ ይሆን እንዳለ ማለት ነው። እውነት ሰልችቸው ከሆነ እውነት ደግሞ ሳይፈልገኝ ቀርቶ ወይ ደግሞ ከእሷ ጋር ያለው ነገር አገስቶበት ከሆነ በስተቀር ቢነግር ደስ ይለኛል። ከዚህ በላይ ምንም ማለት አይችልም። በቃ ምን ይስማ